ሰላም የህይወት ጥግ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ እላችኋለሁ። ጌትሻ አዲስ ሰው ነኝ፣ ከመርካቶ ቶስተራ እስከ ካናዳ ካልገሪ። ውድ የፕሮግራማችን ተከታታዮች ትንሽ ጠፍቼ አለሁ። እንግዲህ አሁን እውነተኛውን ህይወት አሀብ እየጀመርኩበት ጊዜ ስለሆነ ብዙ ነገሮችን ማስተካከል አለብኝና ለዛ ነው ለዛ ደግሞ ይቅርታ እጠይቃለሁ። እንግዲህ ዛሬ ከትዝታ ማህደሮቼ አንዱን የዲዝኒላንድ ማስታወሻይን ነው ይዤላቸው የመጣሁት። የሚገርማችሁ ነገር የስደት ህይወት አንዳንድ ጊዜ በመሀል በመሀል የምታገኙት ቦነስ አለ። ምን ማለት ነው? አንዳንዱ ነገር ከፍላችሁ እንኳን የማታዩትን በዛን ጊዜ በስደት ጊዜ ወይ ደግሞ ነገሮች ባልተመቻቹ ጊዜ የምታያቸው ብዙ ነገሮች አሉ እና ይሄ ደግሞ እግዚአብሔር ይባረክ። እግዚአብሔር በሚያሳልፈን ነገር ላይ ሁሉ እሱ መርጦ ስለሚያደርግ ማንኛውም ነገር በጸጋ መቀበል በጣም ጥሩ ነገር ነው እና ይሄንን ፊልም እንግዲህ እያሳዩቸው ያለሁት ያው ፍሎሪዳ፣ ኦርላንዶ ከባለቤቴና ከልጃችን ጋር ሄደን ያየነው ነው ግን ከዛ በፊት ልነግራችሁ የፈለግኩት እንግዲህ ያው ቦሪንግ እንዳይሆንባችሁ እግረ መንገዳችሁንም እያያችሁት እንድትሄዱ ነው። በጣም በተለይ ለልጆች በጣም የሚገርም ቦታ ነው ዲዝኒላንድ። እና እኔም አላሰብኩትም፣ ግን ባለቤቴና ልጄ በሁለት ሳምንት ይመጡ ነበር እና በቃ ልጃችን ምን ይፈልጋል? ምን ማየት ትፈልጋላችሁ? ብዬ ልክ ወረቀት እንዳለው ሰው ነው። እኔ በአውቶቡስ ተሳፍሬ ነው የምሄደው፣ እነሱ ደግሞ በአውሮፕላን ነው የሚመጡትና እንደዚህ ነበር የምንገናኘው። እና አንዱ ጥሩ ሚሞር የነበረው ይሄ ነው። ግን እዚህ ላይ ልነግራችሁ የምፈልገው ነገር ግን እኔ የከፍታና ዝቅታ ጊዜ አለ በህይወት ዘመናችን እና እኔ አሜሪካ እንደገባሁኝ ብዙዎቻችሁ ታሪኩን የሰማችሁ ይመስለኛልና እንደገባሁ ወረቀት አልነበረኝም ወረቀት ስላልነበረኝ በጣም ከባድ ሁኔታ ነበር ያጋጠመኝ ከባድ ሁኔታ አልኳችሁ ምንድነው ቤተሰቦች እንኳን ወደ አሜሪካ ሲመጡ እንኳን እነሱን ለመቀበል እንኳን ቤት እንኳን አልነበረኝም ምን ማለት ነው ምክንያቱም ከሩሜት ጋር ነው የምኖረው እንደኔ አይነት ስደተኞች ጋር ከነሱ ጋር ተዳብዬ ነው የምኖረው እና ቀላል አይደለም እና ብዙ ከባድ ነገሮችን ያሳለፉ፣ ግን በዚህ ውስጥ ደግሞ እግዚአብሔር በመሀል በመሃል እንደዚህ አይነት ቦታዎችን ይሰጠኛል። ምክንያቱም ያው የቤት ክራይም ክፍለው በጣም ትንሽ ነው፣ ቤተሰቦች የሉም ብቻዬን ነው የምኖረው፣ ስለዚህ ታክስ አልከፍልም። ይሄ ሁሉ አድቫንቴጅ አለው ህገወጥ መሆን አሜሪካ ውስጥ እንግዲህ ይሄ ማለት ጎጥቶን ጥሩ ነው እያልኩ አይደለም። ግን ያው ያጋጠመኝን ትክክለኛውን ነገር ነው ነግራችሁ እና ገንዘብ ለማስቀመጥ ለመዝናናት ምናምን ነውንት መሆኑ በጣም አሪፍ ነገር ነው። እና ያው ዲዝኒላንድ ያው ልጃችን ትንሽ ነበር በዛ ሰዓት እና ኦርላንዶ ፍሎሪዳ ሄደን ይሄን ቦታ አይተናል ማለት ነው። ግን እዚህ ጋር ልነግራችሁም የፈለግኩት ነገር ምንድን ነው እኔ እንግዲህ ስራ ከመያዜ በፊት መጀመሪያ እንደገባሁ የመጀመሪያ ጊዜ ቤተሰቦች ወደ እንትን ዳላስ ቴክሳስ ሲመጡ የሚገርማችሁ ስራ አልነበረኝም፣ እንዳልኳችሁ ቤት አልነበረኝም እና ለልጄ መጫወቻ ከየት ነው ማገኘው ብዬ በጣም እንትን አደርግ ነበር። እና በጣም የሚገርማችሁ ነገር አሜሪካ፣ በተለይ ደግሞ ይሄ አፓርትመንት ቢልዲንግ አካባቢ ብዙ አዲስ የሆኑ እቃዎች ምናምን በቃ በሰዎች አካባቢ ይቀመጣሉ እና ትራሽ እንትኖች ጋር ይሄ ቆሻሻ ማስቀመጫ ቦታዎች ይቀመጣሉና፣ አስታውሳለው መጀመሪያ አካባቢ የሆነ መጫወቻ ለልጄ መግዛት ነበረብኝ እና ለመጀመሪያ ጊዜ ነው ማየው ልጄን። ስለዚህ ግን ምንም ስራ አልነበረኝም፣ ምንም እንትን አልነበረኝም እና ምንድን ነው አንዳንዴ በጣም አካባቢ ነገሮች ከባድ በሚሆኑበት ጊዜ የሆነ ሀሳብ ይመጣላቸዋል እና በአጋጣሚ ወደ ቤት እየሄድኩ እያለሁ ነው እና አላሰብኩም እና የሆነ ሰው በጣም ደስ ቆንጆ የሆነ እንትን መጫወቻ ተለቅ ያለ መጫወቻ በሩ አካባቢ አስቀምጧል ማለት ነው። እና በሩ አካባቢ ተቀምጦ ፍሪ ይላል ማለት ነው እንትነው እና ብዙ ጊዜ አሜሪካ ውስጥ ሰዎች ዱባይ ውስጥም ብዙ ቦታ ይቻላል እና ፍሪ ይላሉ። ፍሪ ሚንስ ላይክ በነፃ የሚወሰድ ነው ማለት ነው። እና በነፃ ወስጄ እቃ በደንብ ሞላው ማለት ነው፣ ልጄ ከመምጣቱ በፊት ማለት ነው። እና ሩሜቶቼ በጣም ይገርማቸው ነበር። እና በየቀኑ ከየት ነው ገንዘብ የምታገኘው? እንዴት ነው የምታመጣው ምናምን ይሉኛል። እኔ ግን ከየቦታው እየለቃቀሙ ነበር የማመጣው። እና በዛ ሰዓት እና ልጄ ከመጣ በኋላ ያው የመጫወቻ ችግር አልነበረም ማለቴ ነው እና መጀመሪያ አካባቢ ከባድ ነበር። ማንኛውም ነገር በጣም ነው ከባድ የሚሆነው እና በኋላ እንግዲህ ስራ ከያዝኩ በኋላ ሁሉ ነገር ከተስተካከለ በኋላ ነው እንግዲህ ወደ ዲዝኒላንድ ሄድን ነው ማለቴ ነው። እና መጀመሪያ ዲዝኒላንድ ከመሄድ በፊት ግን ለልጄ መጫወቻ የሚሆን ከተለያየ ቦታ ነው ያመጣሁት ልላችሁ ነው። ያ ማለት ምን ማለት ነው? ሁልጊዜ ሰዎች ወደ ከፍታ ከመሄዳቸው በፊት ሁልጊዜ ዝቅታን ማየት ግድ ነው። ከዝቅታ ተነስቶ ነው ሰው ወደ ከፍታ መሄደው እና ምንም አልነበረኝም እንዳልኳችሁ። ስለዚህ ግን በኋላ ላይ ግን እግዚአብሔር የራሱ የሆነ ከፍታ ጊዜ ያመጣል። ስለዚህ በዚህ ሁኔታ ላይ ያላችሁ ወይ ደግሞ በተለያየ በእንደዚህ አይነት ሁኔታ ላይ ማለት ተመሳሳይ ሆነው ግን አንድ አይነት ባይሆንም በእነዚህ አይነት ሁኔታ ያላቸው ሰዎች ነገ ልክ አሁን እኔ ዛሬ ሁሉም አልፎ ልክ ታሪክ እንደማወራው የምታልፉበት ጊዜ ይመጣል እና በተለይ ከልጆች ጋር የተያዘ እና ልጆቻችሁን በጣም በቃ ናፍቃችሁ እንደ መቼ ነው ይህ የሚሆነው ብላችሁ የምጠብቁ ሰዎች እኔም ልክ እንደናንተ ነበርኩ እና ቀላል ጊዜ አይደለም። አስራ ሁለት ዓመት ነው ከቤተሰቦች ጋር የተለያየሁት ግን ጥሩነቱ ምንድነው አሜሪካ ስመጣ ለሁለት ሳምንትም ቢሆን መተያዩኝ ነበር እና አትሊስት ናፍቆቴን በዚህ ሁኔታ አስታግስ ነበር፣ ማለት ነው እና አንዳንዶቻችሁ እንግዲህቤተሰቦቻችሁን ፎር ሎንግ ታይም ላታዩ ትችላላችሁ። በጣም ከባድ ነው እና የስደት አንዱ ክፋቱ ቤተሰብን ማለያየቱ ነው። እና በዚህ ዙሪያ እኔ ከቤተሰቦች ጋር በተለየሁ ጊዜ ምን አይነት ሁኔታ አድርጌ እንዴት እንዳለፍኩት ምናልባት በሚቀጥለው እንትን ላይ ሌላ ቪዲዮ ሰራበታለሁ ብዬ አስባለሁ። ምክንያቱም የፋሚሊ ኢሹ በጣም ሲሪየስ ነው፣ እና እኔም ያለፍኩበት ስለሆነ ፔኑ ማለት ህመሙ፣ በተለይ ተለያይቶ መኖር በጣም ከባድ ነው እና እሱ ራሱ ሌላ ብዙ ታሪክ አለው። ና የስደት ከባዱ እሱ ነው። እና ያለፍን ሰዎች እንግዲህ በዚህ ሁኔታ ላይ ላሉ ሰዎች ደግሞ እንደዚህ የወጣን የራሳችንን ስቶሪ ስንናገር ሌሎች ሰዎች ኢንስፓየር እናደርጋለን፣ ሌሎችን ሰዎችም እናግዛለን። እና እኔ በተለይ በዚህ ሰዓት የረዳኝ ትልቁ ነገር ከእግዚአብሔር ጋር መሆን ብዬ ነው ማስበው እና እሱ እግዚአብሔር ባይረዳ አይኖረ ምናልባትም ውሳኔ ሁሉ በጣም ትክክል ላይሆን ይችላል፣ እና አሁን የደረስኩበት ደረጃ ላልደርስ ይችላሉ። እና የኔ ኃይል አይደለም የኔ ጀግንነት አይደለም። ለዚህ ነው ሁል ጊዜ ክብሩን እግዚአብሔር እንዲወስድ የፈለግኩትና እሱን ያሳልፈኝ እንጂ፣ በእኔ ችሎታ ቢሆን የሆነ ቦታ ላይ ቆሜ ነበር። እና ዛሬ ቤተሰቦቼን ባላገኘኋቸው ነበር ማለት ነው። ስለዚህ በሚቀጥለው ቪዲዮ ላይ ከቤተሰብ ጋር ስትለያዩ ማለት ስንለያይ ምን አይነት እኔ እንዴት እንዳሳለፍኩት የራሴን ኤክስፒሪየንስ እና የሚጠቅም ነገር ሊጠቅም ይችላል ብዬ ማስበውን እና ብዙ ሰዎች እንግዲህ ያሉ ወንድሞቻችን እህቶቻችን፣ በአረባ ሀገር ተለያየ ቦታ ከቤተሰቦቻችን ከሚወዷቸው ቤተሰቦች ጋር ተለያይተው ከትዳራቸው ጋር ተለያይተው በስደት ምክንያት የሚኖሩ ብዙ ሰዎች ይኖራሉ እና እኔ እንዴት እግዚአብሔር እንደረዳኝ አትሊስት የኔን ተሞክሮ እናገራለሁ ማለት ነው። በሚቀጥለው ቪዲዮ እንግዲህ በዛሬ የነበረኝ የዲዝኒላንድ ሚሞሪ ይሄንን ይመስላል። ትንሽ ጠፍቻ አለው ያው ቅድም እንዳልኩት እንግዲህ ይቅርታ የጠየቅኩ ነው። በሚቀጥለው እንግዲህ በሌላ ፕሮግራም ደግሞ እስከምንገናኝ ድረስ እንግዲህ፣ ጌት ሻዲስ ሰው ነኝ። መልካም ጊዜ ይሁንላችሁ ብዬ እሰናበታችኋለሁ ማለት ነው።